የኤርትራ አመራር ቦርድ አባል ትምህርት ወይዘሮ ሙሎ አዳም እጅጉ፣ የአዊ ብሔረሰብ ምክር ቤት ዋና አፈ ጉባኤ ክቡር አቶ ተስፋውን ተሰማ፣ በአማራ ብሔራዊ ክልላዊ መንግስት ወጣቶችና ስፖርት ቢሮ የወጣቶች ጉዳይ አማካሪ ክቡር አቶ አለሙ ሰውነት፣ በብልጽግና ፓርቲ የአዊ ብሔረሰብ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ ክቡራን የእንጅባራ ዩኒቨርሲቲ ምክትል ፕሬዚደንቶች፣ የሴኔት አባላት፣ መምህራንና ሰራተኞች፣ ክብርት ቤተልሄም አዳሙ የአዊ ባህል አምባሳደር፣ ክቡራን ከፌዴራል፣ ከክልል፣ ከዞን፣ ከከተማ አስተዳደርና ከወረዳዎች የመጣችሁ አመራሮችና የህብረተሰብ ተወካዮች፣ ክቡራን የእንጅባራ ከተማ ነዋሪዎች፣ የሴቶችና የወጣቶች ተወካዮች ክቡራን እጩ ተመራቂዎችና የእጩ ተመራቂ ቤተሰቦችና ወላጆች፣ ክቡራን ጥሪ የተደረገላችሁ እንግዶችና የፕሮግራማችን ታዳሚዎች፣ ክቡራን ይህንን የእንጅባራ ዩኒቨርሲቲ ስድስተኛውን ዙር የተመራቂ ተማሪዎች የምረቃ ፕሮግራም በአሚኮ የተለያዩ ቻናሎች በቀጥታ ስርጭት የምትከታተሉ ወገኖች፣ ክቡራትና ክቡራን እንጅባራ ዩኒቨርሲቲ ዛሬ ሰኔ 14 2017 ዓ.ም ምህረት በሚያስመርቃቸው ስድስተኛው ዙር ውዙር የውድ ተማሪዎቻችን የምረቃ በዓል ላይ የተገኛችሁ ክቡራን እንግዶቻችንና የተመራቂ ተማሪ ወላጆችና ቤተሰቦች እንኳን ወደ ደጋማዋ እንጅባራ ከተማና ወደ እንጅባራ ዩኒቨርሲቲ ስላመጣችሁ አዲናስ ብያለሁ። ትምህርት የማያቋርጥ ሂደት ቢሆንም ይህ ዕለት ከብዙ ዓመታት ድካምና ጥረት በኋላ ከተማሪነት ሕይወት ወደ አዲስ የሕይወት ምዕራፍ የምትሸጋገሩበት ልዩ ቀን ነውና ውድ ተመራቂዎችና የተመራቂ ቤተሰቦች እንኳን ለዚህ የምረቃ ቀን አደረሳችሁ፣ እንኳን ደስ አላችሁ ለማለት እወዳለሁ። የእንጅባራ ዩኒቨርሲቲ በዛሬው ስድስተኛው ዙር የምረቃ ፕሮግራም በመደበኛና በተከታታይ የመጀመሪያ ዲግሪ ፕሮግራም 3917 ተማሪዎችን፣ በመደበኛና በተከታታይ የሁለተኛ ዲግሪ ፕሮግራም 251 ተማሪዎችን፣ በስነ ማስተማር ዘዴ ዘዴና በከፍተኛ ዲፕሎማ 303 ተማሪዎችን፣ በድምሩ 4471 ተመራቂዎችን በ48 የተለያዩ የቅድመ ምረቃና በ28 የድሕረ ምረቃ ፕሮግራሞች በድምሩ በ76 ፕሮግራሞች የሚያስመርቅ ሲሆን ከነዚህ ተመራቂዎች ውስጥ 37 ከመቶ የሚሆኑት ተመራቂዎች ሴቶች ናቸው። እንጅባራ ዩኒቨርሲቲ ባለፉት አምስት ዞሮች ከ4500 በላይ ተማሪዎችን በተለያዩ ፕሮግራሞች በማስመረቅ ለሀገራችን እድገት የበኩሉን አሻራ እያሳረፈ ሲሆን የዚህም ተመራቂዎች ጨምሮ የእንጅባራ ዩኒቨርሲቲ ተማሪዎች ጠቅላላ ቁጥር ከ9000 በላይ ይሆናል። እንጅባራ ዩኒቨርሲቲ በ2017 የትምህርት ዘመን በቅድመ ምረቃ መደበኛ ፕሮግራሞች ካስፈተናቸው ተማሪዎች መካከል 92 ከመቶ የሚሆኑ ተመራቂዎች ሀገር አቀፍ የመውጫ ፈተና ወይም ኤግዚት ኤግዛም ያለፉ ሲሆን ይህም ባለፈው ዓመት 83 ከመቶ ሆኖ የተመዘገበው የማለፍ ምጣኔ አንጻር ሲመዘን ከፍተኛ እድገት የታየበትና እጅግ አመርቂ ውጤት ነው። በዚህ ዓመት ተማሪዎቻችን ካስፈተኑት ሰባት ኮሌጆችና አርባ ስምንት ትምህርት ቤቶች ውስጥ ሰላሳ ሁለት ትምህርት ቤቶችና ሁለት ኮሌጆች ማለትም የቢዝነስና ኢኮኖሚክስ ኮሌጅ እና የምህንድስናና ቴክኖሎጂ ኮሌጅ መቶ ፐርሰንት ተማሪዎችን ያሳለፉ በመሆናቸው አንዴ እንድታመሰግኑልኝ በአክብሮት እጠይቃለሁ። በሀገር አቀፍ የመውጫ ፈተና የተመዘገበው የመደበኛ ተማሪዎች ውጤት የሚያሳየው ዩኒቨርሲቲው ፕሮግራም ከማስፋፋት ባሻገር ለትምህርት ጥራት የሰጠውን ከፍተኛ ትኩረት የሚያመላክት ሲሆን ለዚህ ውጤት የበቁትን ተማሪዎችንና ያበቁትን መምህራንን እንኳን ደስ አላችሁ ለማለት እወዳለሁ። የዕለቱ የክብር እንግዳ፣ ክቡራትና ክቡራን፣ ውድ ተመራቂዎች፣ የእንጅባራ ዩኒቨርሲቲ የ2017 ዓ.ም የተመራቂዎች ምረቃ ፕሮግራም በብዙ ምክንያቶች የተለየ የምረቃ ፕሮግራም በመሆኑ ልዩና ታሪካዊ ፕሮግራም ነው። የዚህ ዓመት የስድስተኛው ዙር የተመራቂ ተማሪዎች ቁጥር የዩኒቨርሲቲው ባለፉት አምስት ዙሮች ካስመረቃቸው ጠቅላላ የተማሪዎች ቁጥር ጋር የሚነጻጸር በመሆኑ የምረቃ ፕሮግራሙ ልዩና ደማቅ ነው። የዛሬው የምረቃ ፕሮግራም በእንጅባራ ዩኒቨርሲቲ ታሪክ ለመጀመሪያ ጊዜ በ20 የመጀመሪያ ዲግሪ ፕሮግራሞች እና በ18 የሁለተኛ ዲግሪ ፕሮግራሞች በድምሩ በ38 ፕሮግራሞች ዩኒቨርሲቲው ያስተማራቸውን ተማሪዎች ለመጀመሪያ ጊዜ የሚያስመርቅበት መሆኑ ይህንን የምረቃ ፕሮግራም የተለየና ታሪካዊ የምረቃ ፕሮግራም ያደርገዋል። በኮሌጅ ደረጃ በዚህ ዓመት በዩኒቨርሲቲው ታሪክ ለመጀመሪያ ጊዜ የሚያስመርቀው የህክምናና ጤና ሳይንስ ኮሌጅ ሲሆን ኮሌጁ በስድስት የቅድመ ምረቃ ፕሮግራሞች ማለትም በነርሲንግ፣ በሚድዋይፈሪ፣ በህክምና ላቦራቶሪ ሳይንስ፣ በህፃናትና ልጆች ጤና ነርስነት፣ በስነ አእምሮና ህክምና ነርስነትና በአካባቢ ጤና አጠባበቅ እና በሰባት የድህረ ምረቃ ፕሮግራሞች በድምሩ በአስራ ሶስት ፕሮግራሞች ለመጀመሪያ ጊዜ የሚያስመርቅ በመሆኑ የህክምና ኮሌጅ ተመራቂዎች በልዩ ሁኔታ እንኳን ደስ አላችሁ ለማለት ትፈልጋለሁ። በነባር ኮሌጆች ስር በተካሄደው የፕሮግራም ማስፋፋት በዚህ አመት በግብርና ኮሌጅ በአራት የመጀመሪያ ዲግሪ ፕሮግራሞች በምህንድስና ቴክኖሎጂ ኮሌጅ በሁለት የመጀመሪያ ዲግሪ ፕሮግራሞች በትምህርትና ስነ ባህሪ ኮሌጅ በሁለት የመጀመሪያ ዲግሪ ፕሮግራሞች በማህበራዊና ሰብዊ ሳይንስ ኮሌጅ በአራት የመጀመሪያ ዲግሪ ፕሮግራሞች በቢዝነስ እና ኢኮኖሚክስ ኮሌጅ በአንድ ፕሮግራም በአጠቃላይ በዚህ አመት ከላይ በተ የመጀመሪያ ዲግሪ እና የሁለተኛ ዲግሪ ፕሮግራሞች ለመጀመሪያ ጊዜ የምትመረቁ ተማሪዎችና የምታስመርቁ ኮሌጆችና ትምህርት ክፍሎች በልዩ ሁኔታ እንኳን ደስ አላችሁ ለማለት እወዳለሁ። እንጅባራ ዩኒቨርሲቲ የአጠቃላይ ዘርፍ ዩኒቨርሲቲ እንደመሆኑ መጠን ዩኒቨርሲቲው የትኩረት ልየታ መሰረት አጠቃላይ ዘርፍ ዩኒቨርሲቲ ሆኖ የሚገኝበትን አካባቢ ጸጋና ተግራሮት እንዲሁም ለሀገራችን ያላቸውን ኢኮኖሚያዊና ማህበራዊ ፋይዳ ከግምት በማስገባት በአራት የትኩረት መስኮች ማለትም በግብርናና አረንጓዴ ልማት፣ በህብረተሰብ ጤና፣ በቱሪዝምና ስራ ፈጠራና በአገር በቀል እውቀት ባገው ባህል ታሪክና ቋንቋ ጥናት ልቀን ለመውጣት ልዩ የአምስት ዓመት ስትራቴጂክ እቅድ በማዘጋጀት ወደ ተግባር ምዕራፍ ተሸጋግረናል። እንጅባራ ዩኒቨርሲቲ መሰረታዊ የመማር ማስተማር፣ የምርምር፣ የማህበረሰብ አገልግሎትና የቴክኖሎጂ ሽግግር ተልእኮዎችን ለማሳለጥ በሰባት ኮሌጆች፣ በሁለት ትምህርት ቤቶችና በአንድ የአገው ጥናት ኢንስቲትዩት የተደራጀ ዩኒቨርሲቲ ነው። ሰባቱ ኮሌጆች ግብርና ኮሌጅ፣ ቢዝነስና ኢኮኖሚክስ ኮሌጅ የተፈጥሮና ቀመር ሳይንስ ኮሌጅ፣ ማህበራዊና ሰብአዊ ሳይንስ ኮሌጅ፣ ትምህርትና ስነ ባህሪ ኮሌጅ፣ ምህንድስናና ቴክኖሎጂ ኮሌጅና የሕክምናና ጤና ሳይንስ ኮሌጆች ሲሆኑ ሁለቱ ትምህርት ቤቶች የህግ ትምህርት ቤትና የሕክምና ትምህርት ቤት ናቸው። ዩኒቨርሲቲው በ2013 የትምህርት ዘመን 17266 ተማሪዎችን በ59 የቅድመ ምረቃ ፕሮግራሞች በአርባ ሰባት የሁለተኛ ዲግሪ ፕሮግራሞች እና በሶስት የሶስተኛ ዲግሪ ፕሮግራሞች በድምሩ በአንድ መቶ ዘጠኝ ፕሮግራሞች በማስተማር ላይ ይገኛል። ዩኒቨርሲቲው በአሁኑ ወቅት ሰባት መቶ ሰማኒያ ስድስት መምህራንና ቴክኒካል ረዳቶች፣ አምስት መቶ የአስተዳደር ሰራተኞች እና ከአንድ ሺ ስድስት መቶ በላይ ያውሰርሱ ሰራተኞች በድምሩ ከሶስት ሺህ በላይ ሰራተኞች ያሉት ዩኒቨርሲቲ ሲሆን ከተማሪዎች ጋር ሲደመር ከ20 ሺህ በላይ የዩኒቨርሲቲ ማህበረሰብ ያቀፈ ግዙፍ ተቋም ነው። ከዩኒቨርስቲው መምህራን ውስጥ 141 ወይም 20 ከመቶ የሚሆኑት መምህራን ረዳት ፕሮፌሰርና ረዳት ፕሮፌሰርና ከዛ በላይ የትምህርት ማዕረግ ያላቸው ሲሆኑ 146 መምህራን የረጅም ጊዜ ስልጠና በአገር ውስጥና በውጭ ሀገር በመማር ላይ ይገኛሉ ይህም እንጅባራ ዩኒቨርሲቲ ነገ ላይ ተልኮውን ይበልጥ ለመወጣት የሚያስችል መሰረት ዛሬ ላይ የጣለ መሆኑን ያረጋግጣል። እንደ ሀገር የተጀመረውን የትምህርት ጥራት ለማረጋገጥ እና ለመወጣት ዩኒቨርሲቲው በ2017 የትምህርት ዓመት በልዩ ትኩረት በ50 አካዳሚ ፕሮግራሞች የጥራት ኦዲት ስራ ያከናወነ ሲሆን የፕሮግራም ኦዲት የጨረሱ ፕሮግራሞች ሀገራዊ እውቅና ወይም ናሽናል አክዲቴሽን ለማግኘት ጥያቄ ለማቅረብ የቅድመ ዝግጅት ስራዎች ተጠናቀዋል። የመምህራንን የማስተማር ስነ ዘዴና የቋንቋ ክህሎት ለማሻሻል የትምህርት ጥራትን ለማረጋገጥ ወሳኝ በመሆናቸው በ2017 የትምህርት ዘመን መምህራንን በማስተማር ስነ ዘዴና በእንግሊዝኛ ቋንቋ ማሻሻያ ፕሮግራሞች ስልጠና እንዲወስዱ ተደርጓል። መምህራንና ተማሪዎች የዲጂታል ሊትሬስ ስልጠና በሰፊው ወስደዋል። እንጅባራ ዩኒቨርሲቲ በ2018 የትምህርት ዘመን አስር የሁለተኛ ዲግሪ እና ሁለት የሶስተኛ ዲግሪ ፕሮግራሞችን ለመክፈት የዳሰሳ ጥናት የስርዓተ ትምህርት ቀረጻና ውጫዊ ግምገማ በማድረግ በሴኔት አስጸድቋል። የዕለቱ የክብር እንግዳ፣ ክቡራትና ክቡራን፣ ውድ ተመራቂዎች፣ ከመማር ማስተማር ባሻገር ምርምር፣ የማህበረሰብ አገልግሎትና የቴክኖሎጂ ሽግግር ስራዎች የዩኒቨርሲቲ ዋነኛ ተልእኮዎች መሆናቸው ይታወቃል። በዚህም በዩኒቨርሲቲ የሚሰሩ ጭብጥ ተኮር ስምንት የጥናትና ምርምር ዘርፎች ተለይተዋል። በያዝነው ዓመት አብዛኛዎቹ መምህራንና ተመራማሪዎች በርካታ የምርምርና የማህበረሰብ አገልግሎት ፕሮፖዛል ቀርጸው ያስገቡ ቢሆንም በቀጠናው በተፈጠረው የሰላምና ጸጥታ ችግር ምክንያት የምርምርና የማህበረሰብ አገልግሎት ተልኳችን በዩኒቨርሲቲው ግቢ በጓንጓ ወረዳ ችግኝ ጣቢያና ሰላም ባለባቸው በከተማና በአካባቢው ብቻ የተገደበ ነበር። በዩኒቨርሲቲው ተመራማሪዎች ባለፉት ዓመታት ወደ 700 አካባቢ የምርምር ወረቀቶች በታወቁ የምርምር መጽሔቶች ታትመዋል። በያዝነው የትምህርት ዘመን 149 የምርምር ስራዎች ዓለም አቀፍና አገር አቀፍ እውቅና ባላቸው የምርምር ጆርናሎች ታትመዋል። የዩኒቨርሲቲውን የምርምር ህትመቶች 246 ጊዜ ሳይት የተደረጉ ሲሆን ይህም የእንጅባራ ዩኒቨርሲቲን ዓለም አቀፍ እውቅናና ደረጃ ለማሳደግ ወሳኝ ናቸው። በእንጅባራ ዩኒቨርሲቲ እንጅባራ ጆርናል ኦፍ ሶሻል ሳይንስ ኤንድ ቢዝነስ በተሰኘ የምርምር መጽሔት የምርምር ህትመቶች ሁለት ጊዜ የታተሙ ሲሆን በግብርና ዘርፍ ሁለተኛ ጆርናል ለማስጀመር የጆርናል መመሪያ ተገምግሞ በሂደት ላይ ይገኛል። የዕለቱ የክብር እንግዳ ክቡራትና ክቡራን፣ በያዝነው በጀት ዓመት በማህበረሰብ አገልግሎትና በቴክኖሎጂ ሽግግር ዘርፍ በርካታ ስራዎች ተከናውነዋል። በስቲም ፕሮግራም በእንጅባራ ከተማ ትምህርት ቤቶች በአጠቃላይ የመምህራን አቅም የእርሰ መምህራንና የትምህርት ከባቢዎችን ለማሳለጥና አቅም ለመገንባት የተለያዩ ስልጠናዎች ተሰጥተዋል። በያዝ ነው የትምህርት ዘመን ለእንጅባራ ጠቅላላ ሆስፒታል በእንጅባራ ከተማ አስተዳደር በአካባቢው ለሚገኙ የህብረተሰብ ክፍሎች ዘመናዊ መጸዳጃ ቤት ከእንጅባራ አገው ግምጃ ቤት የሚወስድ መንገድና የመሳሰሉት ድጋፎች በማህበረሰብ አቀፍ ፕሮጀክቶች የተሰጡ ስራዎች ናቸው። በአጠቃላይ በ200 የትምህርት ዘመን ከብር 50 ሚሊዮን በላይ የሚገመት የማህበረሰብ አገልግሎት በዩኒቨርሲቲው ተሰጥቷል። የዕለቱ የክብር እንግዳ ክቡራትና ክቡራን፣ ውድ ተመራቂዎች፣ በዩኒቨርሲቲው ከተለዩት የትኩረት መስኮች አንዱ የአገር በቀል እውቀትና የአገው ህዝብ ታሪክ፣ ባህልና ቋንቋ ጥናት ሲሆን ይህንን ተልዕኮውን ለመወጣት በ2013 ዓ.ም የአገው ጥናት ኢንስቲትዩት ተቋቁሞ በርካታ ስራዎች በማከናወን ላይ ይገኛል። በኢንስቲትዩቱ በኩል በምርምር ሂደት አልፈው የቴክኖሎጂ ሽግግር የተደረገባቸው ለእፅዋት ለሰውና ለእንስሳት መድኃኒትነት የሚያገለግሉ እጽዋትን በግማሽ ሄክታር መሬት ላይ የማልማት ስራ በመከናወን ላይ ይገኛል። የአገው ፈረስ ባህልን በዩኒስኮ ለማስመዝገብ ከዞኑ አስተዳደር ጋር በመቀናጀት በርካታ ስራዎች እየተሰሩ ይገኛሉ። ለመማር ማስተማር ለምርምርና ለአጠቃላይ መረጃ ምንጭነት አገልግሎት የሚሰጥ የአገው ጥናት አርካይቭ ማዕከል ተመስርቶ 198 የምርምር ስራዎች ኢንዴክስድ ተደርገዋል። በአገው ባህል ቋንቋና ታሪክ ላይ የተጠኑ 389 አጠቃሎዎች ወይም አብስትራክቶችን የያዘ መጽሐፍት ታትሞ ከኢትዮጵያ አእምሯዊ ንብረት የቅጂና ተዛሞች መብቶች የሚያስገኝ ምዝገባ የምስክር ወረቀት አግኝተናል። ዩኒቨርሲቲው ለመምህራንና ለሰራተኞቹ ምቹ ለማድረግ ግቢውን የማስዋብና አረንጓዴ የማድረግ ስራችን መደበኛና ቀጣይነት ያለው አድርገነዋል። ሴት መምህራንና አስተዳደር ሰራተኞች ልጆቻቸውን በቅርበት እየተንከባከቡ ስራቸውን በአግባቡ እንዲያከናውኑ ዘመናዊ ህጻናት ማቆያ ተገንብቶ የአገልግሎት ተጠቃሚ ተደርጓል። በያዝነው አመት ሶስት ባለ አራት ወለል የመምህራን መኖሪያ አፓርትመንት በመገንባት ከ ሁለት መቶ በላይ መምህራንን ተጠቃሚ አድርገናል። መምህራንና ሰራተኞች አዲስ አበባ ለስራ ሲሄዱ የሚያርፉበትና ለጉዳይ ማስፈጸሚያ የሚውል ባለ ሁለት ወለል ህንፃ በአዲስ አበባ በመከራየት ሰራተኞችን የመደገፍ ስራ ተመቻችቷል። በያዝነው አመት ዘመናዊ አስተዳደር ህንፃ በማጠናቀቅ መሰረታዊ ችግር የነበረውን የቢሮ ችግር በተወሰነ ደረጃ ለማቃለል እና ምቹ ሁኔታ ለመፍጠር ተችሏል። ከዘጠኝ ቢሊዮን ብር በላይ ግምት ያላቸውና በቀጣይ ዓመታት የሚጠናቀቁ የግቢ መሰረተ ልማት ስራዎች የዋና በር ግንባታ፣ የባህልና የስብሰባ አዳራሽ፣ የተማሪዎች ማደሪያ፣ የመምህራን መኖሪያ አፓርትመንቶች፣ ዘመናዊና ስማርት መማሪያ ክፍል፣ የሰራተኞች መዝናኛ፣ የቤተ መጽሕፍት እና የህክምናና ጤና ሳይንስ ኮሌጅ ቤተ ሙከራዎች ግንባታዎች በጥሩ እንቅስቃሴ ላይ ይገኛሉ። የዕለቱ የክብር እንግዳ፣ ክቡራትና ክቡራን፣ ውድ ተመራቂዎች፣ ዩኒቨርሲቲው በአይሲቲ ዘርፍ ደረጃውን ከፍ ለማድረግ የአይሲቲ መሰረተ ልማት የኔትወርክና ሲስተም ኦፕቲማይዜሽን ስራዎች ተጠናቀው ዩኒቨርሲቲውን የመማር ማስተማርና የአገልግሎት አሰጣት ስራዎችን በቴክኖሎጂ ለማስተሳሰር ሰፊ ስራ ተሰርቷል። ዩኒቨርሲቲውን በዓለም አቀፍ ደረጃ ለማስተዋወቅ ይረዳን ዘንድ ደረጃውን የጠበቀ ድረገጽ በመስራት ሁሉም ኮሌጆችና የአገውጥናት ጥናት ኢንስቲትዩት የየራሳቸው ድረገጽ ቻይልድ ዌብሳይት እንዲኖራቸው ተደርጓል። በአጠቃላይ እንጅባራ ዩኒቨርሲቲ በያዝነው ዓመት ከላይ የተጠቀሱትን ዋና ዋና ተግባራት ለማከናወን የቻለው ለ2017 በጀት ዓመት በተፈቀደው መደበኛ በጀት ብር 880 ሚሊዮን 837000 እንዲሁም ካፒታል በጀት ብር 1 ቢሊዮን 50 ሚሊዮን በድምሩ በብር 1.9 ቢሊዮን ነው። ውድ ተመራቂዎች በእንጅባራ ዩኒቨርሲቲ ቆይታችሁ በቀሰማችሁት እውቀትና ክህሎት እንዲሁም በውስጣችሁ በገነባችሁት ጥበብ ለችግሮች እጅ ከመስጠት ይልቅ ችግሮችን በምክንያትና በሳይንሳዊ መንገድ መፍታትን እንደተማረ ዜጋ የችግር አካል እና ምክንያት ከመሆን ይልቅ ለችግሮች ምሁራዊና ሳይንሳዊ የመፍትሄ አቅጣጫ መዘየድን፣ ለወገናችሁና ለሀገራችሁ መቆርቆርን፣ ህዝባችንን በቅንነትና በታማኝነት በብቃት ማገልገል እንደተማራችሁ እምነቴ የጸና ነው። ውድ ተመራቂዎች፣ ሀገራችን አሁን ከገባችበት መስቀልቅል ችግር ውስጥ የምትወጣው የተማረ ዜጋ በስሜት ሳይሆን በስሌት ሲያስብ፣ በይሆናልና ባሉሽ ሳይሆን በአመክንዮና በሳይንሳዊ መንገድ ሲያስብ ሲመራና ሲመራ የዛሬ ተመራቂዎች ከዚህ በኋላ የሚያጋጥማችሁን ችግር ሁሉ እንደ ተማረ ዜጋ በብልጠት በማለፍ ከራሳችሁ አልፋችሁ የወላጆቻችሁንና የሀገራችንን ችግር የመፍታት የዜግነትና የሞራል ግዴታ እንዳለባችሁ ለማሳሰብ እወዳለሁ። ውድ ተመራቂዎች፣ እንጅባራ ዩኒቨርሲቲ የእውቀት ማዕድ የተቋደሳችሁበት ሁለተኛው ቤታችሁ ነው። ተመርቃችሁ ከሄዳችሁ በኋላ የእውቀት አባቶች መምህራን፣ ሲመግቧችሁ ሲመግቧችሁና ሲንከባከቧችሁ የቆዩ እናቶች፣ ውብና አረንጓዴው እንጅባራ ዩኒቨርሲቲ፣ የዩኒቨርሲቲው ማህበረሰብ እንዲሁም የእንጅባራ ከተማ ህዝብና እንጅባራ ከተማ ነገ እንደሚናፍቃችሁ አምናለሁ። ሆኖም ግን እንጅባራ ዩኒቨርሲቲ ነገም ቤታችሁ ነውና በቀጣይነትም ከትምህርት ክፍሎቻችሁ ጋር የሚኖራችሁን ግንኙነት እንድታጠናክሩና በየሄዳችሁበትና በተሰማራችሁበት የስራ መስክ ሁሉ የእንጅባራ ባራ ዩኒቨርሲቲ አምባሳደር በመሆን ለዩኒቨርሲቲያችን ገጽታ ግንባታ የበኩላችሁን እንድትወጡ አደራ ለማለት እወዳለሁ። የዕለቱ የክብር እንግዳ፣ ክቡራትና ክቡራን፣ ውድ ተመራቂዎች እንጅባራ ባራ ዩኒቨርሲቲ አሁን ላይ ለደረሰበት ሁለንተናዊ ስኬትና እድገት ያለመታከት ለሰራችሁ ለመላው የዩኒቨርስቲው አመራሮች፣ ለመምህራን፣ ለተመራማሪዎች፣ ለአስተዳደርና ላውሰር ሰራተኞች፣ ለዩኒቨርስቲው ስራ አመራር ቦርድ፣ ለአዊ ብሔረሰብ አስተዳደር፣ ለእንጅባራ ከተማና ለባንጃ ወረዳ አስተዳደር፣ ለሀገር ሽማግሌዎች፣ ለጸጥታ ተቋማትና አባላት፣ ለእንጅባራ ከተማ ወጣቶች፣ ለእንጅባራ ከተማ ነዋሪዎች ለክልላችንና ለፌዴራል መንግስት ተቋማትና በአጠቃላይ ለአጋር አካላት ከፍ ያለ ምስጋናዬንና አድናቆቴን በራሴና በዩኒቨርሲቲው ስም ለመግለጽ እወዳለሁ። በመጨረሻም ይህ ፕሮግራም በዚህ መልኩ በድምቀት እንዲከበር ኃላፊነታችሁን የተወጣችሁትን አካላት በሙሉ በራሴና በዩኒቨርሲቲው ስም እጅግ አድርጌ ያመሰግናለሁ። በድጋሚ እንኳን ደስ አላችሁ። እግዚአብሔር ሀገራችንን ሰላም ያደርግልን። ሰኔ 14 2017 ዓ.ም ተምረት እንጅባራ ዩኒቨርሲቲ። በመቀጠልም ክብርት ዶክተር ሙሉ ነሽ ደሴ በአማራ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ መምህርና ተመራማሪ እንዲሁም የዕለቱ የክብር እንግዳ ለተመራቂ ተማሪዎች የእንኳን ደስ ያላችሁ መልእክት እንዲያስተላልፉና የስራ መመሪያ እንዲሰጡልን በአክብሮት ጋብዛለሁ። የክብር እንግዳችንን በሞራል ወደ መድረክ ሸኙልኝ። አመሰግናለሁ።